የትግራይ የቀድሞ ታጣቂዎች የተሃድሶ ስልጠና በሰኔ ወር ይጠናቀቃል ተባለ። በተጨማሪም በትግራይ ክልል ጊዜያዊ አስተዳደር ፕሬዝዳንት ሌተናል ጄኔራል ታደሰ ወረደ እንደ አዲስ የተዋቀረው የጊዜያዊ አስተዳደሩ ካቢኔ ስራ እንደጀመረም ተነግሯል። በሌላው ዜናችን ህዝባችንን ከዚህ ኋላ ቀር ገዥ ኃይል ለማላቀቅ ሁሉንም አይነት ትግል እናካሂዳለን፣ አቶ ጌታቸው ረዳ የሚመሩት የህወሀት ኃይል ሰላም ጤና ይስጥልን። ውድ የተከበራችሁ የዜና ሚዲያ ተመልካቾቻችን እንደምንከረማችሁ፣ እስከ ዜናዎቻችን ፍጻሜ ድረስ አብራችሁን ስትቆዩ እነዚህና ሌሎች ዜናዎቻችንን የምትመለከቱ ይሆናል። እስከ ዜናዎቻችን ፍጻሜ ድረስ አብራችሁን ቆዩ። ዜና ሚዲያን ላይክ፣ ሼር፣ ሰብስክራይብ በማድረግ እንዲያግዙ በአክብሮት እንጠይቃለን። መልካም ቆይታ። የትግራይ የቀድሞ ታጣቂዎች የተሃድሶ ስልጠና በሰኔ ወር ይጠናቀቃል ተባለ። ተቋርጦ የቆየው የመጀመሪያ ዙር 7000 የትግራይ ክልል የቀድሞ ታጣቂዎች ትጥቅ ለማስፈታት መልሶ የማቋቋምና ወደ ማህበረሰቡ የመቀላቀል በሰኔ ወር መጨረሻ እንደሚጠናቀቅ ብሔራዊ ተሃድሶ ኮሚሽን አስታወቀ። ኮሚሽኑ በ2017 ዓ ም ሰኔ ወር መጨረሻ ድረስ የትግራይ ክልል የቀድሞ ታጣቂዎችን የሰራዊት ብተና ዲሞቢላይዜሽን ለማድረግ ከክልሉ ጊዜያዊ አስተዳደር እና ከመከላከያ ሚኒስቴር ጋር በመሆን ቅድመ ተዋጊ መሆን መሆናቸውን የማረጋገጥ የመመዝገብና ከተመዘገቡ በኋላ ደግሞ ዲጂታል መታወቂያ የመስጠት ስራ የሚከናወን መሆኑን የብሔራዊ ተሃድሶ ኮሚሽን ኮሚኒኬሽን ዓለም አቀፍ ግንኙነት ዳይሬክተር አቶ ሀብታሙ መለሰ ለሪፖርተር ተናግረዋል። በተጨማሪም የብሔራዊ ተሃድሶ ኮሚሽን ህዳር 10 ቀን 2017 ዓ.ም ያስጀመረው የሰራዊት ብተና ዲሞቢላይዜሽን ትጥቅ ማስፈታት ዲስአርማመንትና መልሶ ከማህበረሰቡ ጋር የመቀላቀል ሪኢንቲግሬሽን ፕሮግራም በመጀመሪያ ዙር በአራት ወራት ውስጥ 75 ቀደሙ ታጣቂዎች ኃይሎችን ለማሰልጠን እቅድ መያዙ ይታወሳል። ፕሮግራሙን ለማከናወን በክልሉ በሶስት ቦታዎች ማለትም በመቀሌ፣ በዕዳጋ ሐሙስና በአድዋ በሚገኙ ማዕከላት እስከ ሰኔ መጨረሻ ድረስ የተጠቀሰውን አሃዝ በየቀኑ በመመዝገብ የቀድሞ ታጣቂዎችን ወደ ማህበረሰቡ የመቀላቀል ስራ እንደሚከናወን ጠቁመዋል። በተለይ የቀድሞ ታጣቂዎችና ወደ ማህበረሰቡ የመቀላቀል ስራ በኦሮሚያ፣ በአፋር፣ በአማራ ክልሎች ተግባራዊ እንደሚደረግና ላለፉት ሁለት ወራት በትግራይ ክልል ተጀምሮ የነበረው ምዝገባ ተቋርጦ አርጦ እንደነበረም አክለው ገልጸዋል። ከዓለም አቀፍ አጋር አካላት በተገኘ ስልሳ ሚሊዮን ዶላር እና የፌዴራል መንግስት ባቀረበው አንድ ቢሊዮን ብር ድጋፍ የትግራይ ክልል የቀድሞ ተዋጊዎችን ትጥቅ በማስፈታት ከሰራዊት ከማሰናበት እና የማቋቋም ዲዲአር የመጀመሪያ ስልጠና መቋረጡን መዘገቡ አይዘነጋም። የትግራይ ክልል ጊዜያዊ አስተዳደር ፕሬዝዳንት ሌተናል ታደሰ ወረደ እንደ አዲስ የተዋቀረው የጊዜያዊ አስተዳደር ካቢኔ ስራ እንደጀመረ ተናግረዋል። በአቶ ጌታቸው ረዳ ሲመራ የነበረው የካቢኔ ቁጥር ከ27 ወደ 21፣ ሁለት ምክትል ፕሬዝዳንት የነበረው ወደ አንድ እንዲወርድ ያደረጉት ፕሬዝዳንቱ እስካሁን ምክትላቸው ማን እንደሆነ በይፋ አላስታወቁም። ይሁን እንጂ ከደብረ ጽዮን ገብረ ሚካኤል ዶክተር የህወሀት ኃይል ሰፊ ቁጥር ያለው የካቢኔ አባል ያካተቱ ስለመሆኑ ተነግሯል። ምክትላቸው የህግ ምሁርና የህወሀት ምክትል ሊቀመንበር የሆኑትን አቶ አማኑኤል አድርገው መሾማቸውን ለጉዳዩ ቅርበት ያላቸው ጨምሮ በርካቶች በመጻፍ ላይ ይገኛሉ። አንዳንዶች አዲሱ የጊዜያዊ አስተዳደር ፕሬዝዳንት የወጣቱ የለውጥ ጥያቄ የሚመልስ አዲስ ካቢኔ አላዋቀሩም በሚል ነቀፌታ እያቀረቡ ይገኛሉ። ፕሬዝዳንት ሌትናንት ጄኔራል ታደሰ ወረደ አዲሱ ካቢኔ ስራ መጀመሩን አስመልክቶ በሰጡት መግለጫ ትግራይ በአሸናፊና ተሸናፊ የፖለቲካ ቀኝት ከገባችበት አዘቅት መውጣት አትችልም ብለዋል። ባለፉት ሁለት የጊዜያዊ አስተዳደሩ ዓመታት በርካታ ጥሩና መጥፎ ነገሮች ተፈጽመዋል ሲሉ ገልጸዋል። ጥሩውን ለራስ መጥፎውን ለሌላ መስጠት አይቻልም። ድሉም ውድቀቱም የጋራ ነው። ከእልህና ህዝብን አገር ከሚጎዳ ፖለቲካዊ አካሄድ እንውጣ ሲሉ ጥሪ አቅርበዋል። የቀድሞው ፕሬዚዳንት አቶ ጌታቸው ረዳ ሌሎች የጊዜያዊ አስተዳደር አመራ የሚመሰገኑበት መድረክ ይዘጋጃል ያሉት ፕሬዝዳንቱ ጥሪውን ተቀብለው እንዲገኙ ከወዲሁ በይፋ የግብዣ ጥሪ አቅርበዋል። የቀድሞ የፕሬዝዳንትና አመራሮች ይመሰገኑበታል የተባለው የምስጋና ስነስርዓት መቼ እና የት እንደሚዘጋጅ የተባለ ነገር የለም። በሌላ በኩል ሌተናል ጀነራል ታደሰ ወረድት ተፈናቃዮች የሚገኙበት ስቃይና ሰቅቋ በአወሳ ንግግራቸው በዚሁ ዓመት ወደ ቀያቸው የመመለስ ስራ ይሰራል። በማቆያ ጣቢያ የሚቆዩት ደግሞ አናኗሯቸው እንዲሻሻል ትኩረት ይደረጋልም ብለዋል። ህዝባችንን ከዚህ ኋላ ቀር ገዢ ኃይል ለማላቀቅ ሁሉንም አይነት ትግል እናካሂዳለን። አቶ ጌታቸው ረዳ የሚመሩት የህወሀት ኃይል አቶ ጌታቸው ረዳ የሚመሩት የህወሀት ኃይል ሌሎችን ያገለለና አቃፊ ያልሆነ ካቢኔ ተቋቁሟል በሚል ተቃውሞውን ገለጸ። አዲሱ የትግራይ ጊዜያዊ አስተዳደር ካቢኔ ወደ ስራ መግባቱን ፕሬዚዳንት ኢትናል ጀርና ታደሰ ወረዳ አሳውቀዋል። የአንዱን ህገወጥ ቡድን ፍላጎት ብቻ በማዳመጥ ሌሎችን ያገለለ አቃፊ ያልሆነ ካቢኔ ማቋቋም ተቀባይነት የለውም ሲል በአቶ ጌታቸው የሚመራው የህወሀት ኃይል ተቃውሟል። አዲሱ ካቢኔ በአስቸኳይ እንዲስተካከልም ጠይቋል። በይፋ በአሰራጨው መግለጫ በባለፈው ጊዜያዊ አስተዳደር ላይ ወታደራዊ መፈንቅለ ስልጣን ተካሂዷል የሚል አገላለጽም ተጠቅሟል። በትግራይ ወታደራዊ ጠቅላይ መፈንቅለ መንግስት በማካሄድ ስልጣን ከተያዘ አርባ ቀናት ተቆጥረዋል ያለው ይኸው የህወሀት ኃይል የአቶ ጌታቸው አስተዳደር ህገወጥ ተግባሩ ተጋግሎ ወደ ተባባሰ ግጭት እንደሚያመራም ስልጣን ጭምር ለሰላም ሲል አሳልፎ ሰጥቷል በማለትም ገልጿል። አዲሱ ፕሬዝዳንት ሌትናል ጀኔራል ታደሰ ወረደ በፌዴራል መንግስትና በዓለም አቀፍ ተቋማት ወኪሎች ፊት የፈረሙት ሰነድ ሳይውል ሳያድር በመጣስ ወደ አንድ ወገን ያደላ ካቢኔ ያቋቁመዋል በማለትም ተችቷል። በተግባር ያልተደገፈ ነው ሲል የገለጸው አሸናፊ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 ወቅት ለቀድሞ ፕሬዝዳንት አቶ ጌታቸው ረዳና በኃላፊነት ለሌሉ ሌሎች የካቢኔ አባላት ምስጋና እውቅና ለመስጠት ያለመ ስነስርዓትም ይካሄዳል ብለው ነበር። በሞያሌ ድንበር የንግድ ልውውጥን በሺህ ዶላር ጣሪያ መጀመር የሚያስችል ስምምነት ተፈረመ። ኢትዮጵያና ኬንያ ለሁለት ዓመታት በዘለቀ ድርድር በአፍሪካ ህጉራዊ ነጻ የንግድ ቀጠና ማዕቀፍ የሁለትዮሽ የንግድ ልውውጥ ለማቀላጠፍ የሚያስችል መግባቢያ ስምምነትም ተፈራርመዋል። በዚህም መሰረት በሞያሌ ድንበር ላይ የሚደረጉ የሸቀጦች ንግድና የመጀመሪያ ጣሪያ 1ሺህ አሜሪካ ዶላር እንዲሆን ተወስኗል ሲል ካፒታል ዘግቧል። አድማጮቻችን እስከ መጨረሻው ድረስ ቆይታችሁ ዜናዎቻችንን ስላዳመጣችሁ እጅግ አድርገን እናመሰግናለን። የዜና ሚዲያ ላይክ፣ ሼር፣ ሰብስክራይብ በማድረግ ቤተሰብ እንዲሆኑ በአክብሮት እንጋብዛለን። መልካም ጊዜ።